በአዲስ ቪዲዮ መጥቻለሁ ማለት ነው። ወሬውም ጣፍቶብኛል፣ እንደው ከቶ ብልም ብዬ ጣፍቼ ነበር። እና ለማንኛውም ያው ሰሞኑን እንግዲህ አንድ ሁለት ሳምንት ሆነው መሰል ደዚ እና እናቷ ተጣልተው ማለት ነው። ማለትም ያው ልጅቱ ፍቅረኛ አላት። እናቴቱ ደግሞ እሱ አይሆንሽም እያለኝ ነው ያለችው። አሁን ላይ በጣም እያለቀሰች ነው ያለችው። በነገራችን ላይ የኔ እሷ ያለችበትንም ቦታ እንትን ማለት ይከብዳል፣ ማለት በሷም ለመፍረድ ይከብዳል። ምክንያቱም ያው አሁን ላይ እሷ ያለችበት ስሜት የሆነ እውነት ትክክል ምናምን መስሎ ነው የሚታያ። ሲያልፍ ነው ሁሉም ነገር ነው እንደዚህ ባላረኩኝ እንኳን አይደለም ቤተሰቦቻችሁን ሚዲያ ላይ አውጥታችሁ ጥላችሁ ይቅርና በቃ በራሳችሁ ላይ እራሱ ያደረጋችሁት ነገር ሲያልፍ ሁሉም ነገር ይቆጫል። እና አሁን ላይ ምንም ቢላስ ሰው የፈለገውን ያህል ቢላስ ሊገባት አልቻለም ማለት ነው። እና ወንድ ልጅ ደግሞ ባዳ ነው። ምንም ቢወድሽ፣ ምንም አከብርሽ አለው አፈቅርሽ አለው ቢል እንኳን አይደለም ከእናትሽ ጋር ተጣልተሽ ሄደሽ እና ኖርማል ራሱ የሆነ ሰዓት ላይ ስትለያዩ ወይንም ስትጣሉ ያንቺን ስህተት አንስቶ ሊናገርሽ ወይም ደግሞ በዛ በጎ ማለት በዛ በጎደሎ ነገርሽ ሊናገርሽ ነው የሚፈልገው። ና እጅቱ ይመስለኛል የሆነ ማለት ያው ነጭም ስለ ነጭ ያኔ የውጭ ሀገር ዜጋም ስለሆነች ለዛም ይመስለኛል እንጂ አሁን ኢትዮጵያ ውስጥ ያደገች ሴት ወይንም ደግሞ ሀበሻ ንጹህ ሀበሻ ብትሆን እንደዚህ አትልም ወንድ ልጅ እንኳን አይደለም እናቷን የተሳደበ ወንድ ልጅና ቤተሰቦቿ አልፈልግም ቢሉ ያኔ እንደዚህ እንትን አትልም ማለት ነው ግትር አትልም ምክንያቱም የወንድ ልጅ ባህሪ ይሄ የታወቀ ነው ሳራሃ። ያኔ አግብታችሁት እንኳን ተጋብታችሁ ኖራችሁ እንኳን አንቺ እንትና አንቺ እንኳን አድል ቤተሰቦችሽን አዋርደሽ አድል እንደሚመጣሽ ምናምን ነው የሚላት። ሲቀጥል ደግሞ ልጁ ከዚህ ቀደም እንደማይፈልጋት ሴት እንደማትመስለው ተናግሯል። አሁን ከእናቲቱ ጋር ልክ ስለተጋባ ልጅቱ ደግሞ በጣም ፍቅር ውስጥ ናት። ህይወቷን እያበላሸች ነው ያለችው ማለት ነው። እና ምግብ አትሰጠኝም። እንግዳ ሴትዮቱ ብዙ ዋጋ እንደከፈለችላት መኪና እንደገዛችላት ተናግራለች። እንግዲህ እሷ መናገሯን ብቻ ሳይሆን ብዙ ሰው ሲመሰክርላት ነበር። ስለዚህ እንኳን አይደለም መኪና የገዛች ሴትዮ እንዴት ነው ምግብ ትከለክላታለች የሚባለው ማለት ነው። እና ልጅቱ ያለችበት ሁኔታ በጣም ከባድ ነው ማለት የሆነ ድንብርብር ያለ ስሜት ውስጥ ናት ያለች። የሆነ ጨለማ ሰው እንኳን የሆነ ነገር ቢላት የመቀኝነት እናቷ እንደዚህ ታይ ይሄ ህይወት አይሆንሽም፣ ወደፊት ላንቺ አይሆንም ብትላት እንኳን የሆነ የመቀኝነት አይነት ስሜት ውስጥ ነው ያለችው ማለት ነው። አሁን ልትረዳት አትችልም። ያው እንግዲህ አሁን ላይ ይሆናት ነው የሚባለው ከባድ ነው። እንደዚህ ሆና ሂዳ ደግሞ ወንድ ልጅ ባዳ ነው። የሆነ ሰዓት ላይ አውጥቶ ነው የሚጥላት። እንኳን አይደለም ይሄ ገና ሩጦ ያልጠገበ እንኳን አይደለም እንደዚህ የሚናገር አይነት ወንድና ጥሩ ወንድ ነው ራሱ ጥሩ ወንድ ነው ብላችሁ ራሱ አግብታችሁት የሆነ ሰዓት ላይ ጥርግርጋችሁን አውጥቶ ነው የሚመልሰው ማለት ነው። እና ወንድን ልጅ አምናችሁ ቤተሰቦቻችሁን አትክፉ፣ ማለት ነው። ዞሮ ዞሮ መደበቂያ ዞሮ ዞሮ ዞረን የምንገባበት ቤተሰቦቻችን ናቸው። በተለይ ደግሞ እናት ብዙ ዋጋ ከፍላ አንድ ወጠጤ ገና እንትን ተባለ ተብሎ በሜዳ ላይ ወታ ቅርታ ትጠይቅ ምድሬ ሽ በጣም ልጅቱ ሰራሀኔ አልፈርድባትም። ምክንያቱም ያለችበት ስሜት ነው ግን ቢሆንም በጣም ምትቀርቧ ጓደኞቿ ብት መክሯት ከማለቅለቅ እናት የትንጣልታችሁ እሷ ጋር ከማቀሳሰር ብት መክሯት መልካም ነው ላለሁ። ምክንያቱም አሁን ያለችበት ቦታ እሷ የሆነ ጨለማ ውስጥ ነው ያለችው። ማን ነው ልጁ ደግሞ እልክ ነው እንጂ የተያዘው ይመስለኛል። ፍቅር ራሱ ያለበት አይመስል። ምክንያቱም ቢያፈቅራት ኖሮ እናቷን ያከብራል።